ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ረፍረፊ በልልኝ በአዲስ ነገር መጥቻለሁ። ላይክ ሼር ሰብስክራይብ አድርጉት። ንጉዳችሁን ስሙ። የሳውዲን ጉድ ቤቴቪ ቤቷ አከራይ ነው እንግዲህ በተቸገረ ፍጥር ሁለት ልጆች ነበሩ። አብረው እዛ ውስጥ እሷ ሶስተኛ ወንድ አራተኛ ነበሩ አብረው እየኖሩ ያለ በምን እንደተነሳ አይታወቅም። ያው የጠቡ መነሻ ባላቆም

ያገኘው ደም ብቻ ነው፣ በቃ ከዛ ውጭ ያገኘሁት ነገር የለኝም ማለት ነው። አይ ቆይ፣ ጥያቄ እንጠይቀ። የደበደበው ሰውዬ ፎቶ አለ? ለየለኝም፣ ፎቶ የለኝም። ሚስትህ ከሰውዬው ጋር መኖር ከጀመረኝ ስንት ጊዜዋ? ሁለት አመታችን አብረን እዛ ከኖር ነዋል። አንተም እሷም አብራችሁ ነው የምትኖሩት? አዎ፣ እዛ ቤቱ። የቤቱ ባለቤት አከራይ ነው፣ የኪራና ልጅ ነው፣ አከራይ ነው። ታዲያ አንተ ሁለት አመት ሙሉ ከሱ ጋር ስትኖር ፎቶ የለም፣ አታውቀውም፣ አይነት እሱነቱን የሚገልጽ ፎቶ የለም ወይ ነው የኔ ጥያቄ። ወላሂ ሳሪ የለ ወላሂ። እሺ፣ ጥያቄ እንጠይቅ። ሚስተር፣ ለምንድን ነው ደብድቦ በእሳት እስከ ማቃጠል ደረጃ ሊደርስ የቻለው? እንግዲህ ልጆቹ እንደሚሉ ከሆነ የሆነ ሻሀን ገመር ጠፋሉ። ያን ሻሀን ገመር ሲጠፋ ከዛ በኋላ ያን ሻህን ገመድ የጠፋ ጊዜ የሻህኒቱ ባለቤት የኔ ነው ብላ ሻንጣ ተገብተዋለች። ከዛ ሻንጣው የገባው ሻህን ገመድ ደግሞ የእሱ ነው፣ የተሳሳተ ነው። ሁለት ሻህን ነው እዛ የገባ። ከዛ ሲፈተሽ ያን ሻህን ገመድ ተገኘ። ከዛ ይሄ ሻህን እንዴት ይባባሉ። በዛ ሻህን ገመድ የተነሳ አንዳንድ ይባባሉ። ሶስቱም ሴቶች ስለሆኑ እሱ ብቻ ነው ወንዱ፣ ማንም ሰው የለም። ከዛ በኋላ ላይ ይቼ ሚስት ላስ እንግዲህ አንድ የሆኗን ይቅርታ ምናምን እየዳለችው እንደውም አንቺ ነሽ እንደዚህ ነገር ውስጥ የቆዞርሽ ብሎ ልጅቱን አንድ አንድ ባባሉ ሲነጋገሩ እሷ ደግሞ እኔ ያልደረስኩ በመባክ ልቀመጥበት እንደውም ባለሽን ፈልገ አንቺን ፈልግሻለሁ ይልና ከዛ ከሁለቱ መሀል አንዲቱን አንቺ ውጭ አከብርሻለሁ፣ አንቺ ውጭ ሌሎቹን እኔ ማድረገ ነው ነው አጋጣሚ እችኔ ባለቤት አባያ ተለብሳ አባያና ልብሷን ለብሳ ልቶ ታቀርማ ትላሉ። እንደገና ከዛ ባለው ባህዲ ቡድ ጋሩ በባህዲ ቡድ ጀመራት ነው የሚሉት፣ እንግዲህ ልጆቹ ማለት ነው እነዛ። ታዲያ ይችኛይቱ ስትሸሽ ይችኛይቱ ራሷን ስታወጣ፣ ታዲያ ለሌላ ሰው አትናገርም እንዴ በሀገሩ በሰፈሩ ሰው የለ? ቤቱን ቆልፎባቸዋል። ሳሪ ቤቱን ቆልፎ ቁልፎ እጁ ላይ ነው። ይችኛይቱን ቀስ አድጓ አውጥቶ ሁለቱን ሊያቃጠል ነው መሰለኝ፣ እንደ አባባላቸው እንደዛ መሰለኝ። ግን ይችኛይቱ አጋጣሚ አልሆነ ልትወጣ ትትል ይች እኔ ባለቤት ደግሞ አባዋን ለብሳ ጃይሶናል ልክ ብሩ ክፍት እንዲያለናት ስልዙ ውጡ ማለት ስልካቸውን የሶስታቸውን ም ስልክ ቀምቶ መጀመሪያ እጃቸው እሱ እሱ እጅ ላይ ነው አሉ የሶስታቸው ስልክ ማለት በቃ፣ ከብርሻለሁ አንቺ ውጭ ብሎ የችኛቱ ውስጥ የምትወጣለት ነበር የሚጠብቀው። ግን የችኛቱ አልወጣ ትትል የችኛቱ የእኔ ባለቤት ልወጣ ትትል ከእዛ ይሄማ ከሆነ ከተብም ትወጣብኝ እና የችኛቱ ወርጣ ከመቀመዷ በፊት የችኛቱን አስቀደመ ማለት ነው። በጥሩን እሷ ላይ ጀመረ። እነኞቹ ደግሞ ሴት ስለሆነ አልቻል ቁመንጨር ዝም ብላለው ነው። ጠገበ ደብድቦ የጨረሳ ጊዜ ደም በደም ካረጋት በኋላ ሞተችልና እንደገና አልጨረሳ ብሎ አንቦባ ሊለቅ ውስጥ ሲነሳ ነው የጮህ ነው ትንሿ። የዛ ጊዜ ለቀቀልና አንቦባውን። ከዛ በኋላ ልጅቱ የደም ግፊት ደም ግፊት አሯሩጣት ወደ ወትውጣ በመስኮት ትዝለል በጣጋ ትዝለል። የምናውቆ ነገር የለምናያሉ ኒን ማለት ነው። እንግዲህ እንደሰማችሁት ነው። ምን አክል ጭካኔ እንደሆነ ምናክል አረመኔዎች እንደሆነ፣ ኢትዮጵያን፣ የእውነት በጣም ነው የሚያሳዝን። የሰው ሚስት ደብድቦ ቀጥቅጦ፣ ከዛም በኋላ ደግሞ ጭራሽ ባንቡ ባላ አቃጥልና ህይወቷን ላጥፋ ማለት። አሁን ልጅቷ የት እንዳለች አይታወቅም። ጥርሷ ረግፏል። ባል ከገጠር ሲመጣ እንግዲህ እንደሰማችሁት እሷም የለችም። በጣም ነው የሚያሳዝን፣ በጣም ነው ቅስም የሚሰብረው፣ ከሚባለው በላይ ማለት ነው። ልጅቷ አሁን የት እንደደረሰች አልታወቀም። እስኪ አሁን እነዚህ ውጡ እናንተ ሲላት እች ልጅ ማለት ነው ለምንድን ነው በር ማትከፍተው? ለምንድን ነው በር ከፍታ እንትንም አትለው በር ከፍቶ ውጪ ሲላት ጊዜ ፖሊስ ለምን አደውልም? ለምን ለሰው አትጠራም? እቤት ውስጥ ከወጣች በጣም ነው የሚያሳዝን ሁነት። ተጨካክነናል ሴቶች ራሱ እርስ በርስ እንደዛ ሁና ከመደብደቧ ባሻገር እሳትም ለማቃጠል ይሄ ነገር ተሆነ፣ አንተ አመለከትክ ወይስ እንዴት ነው ዝም አልክ? የት ሆና እንደሆነ ራሱ ማውቁ አንድ ትልቅ ነገር ነው። እንደ ኮሚኒቲ እንደ ዜጋ እንደምና ሂዶ ማየት ብቻ ለምሳሌ አሁን እሱ ሂዶ ማየት ይችላል። ባይዘ ወይ ሎኬሽንን ሰጠዋለን። ለምን መሰለሽ፣ አሁን ሌላ ህጋዊ ሰው ራሱ አንቺ ልተባበር ብለሽ ህጋዊ ሰው ምንም አይነት እንደዚህ አይነት ስራ ውስጥ የሌለው ሰው ገብቶ ወደ ክስም፣ ወደ ሆነ ወደ መተባበርም ቢሄድ ጥያቄው እሱ ላይ ነው የሚከብደ እሱ ላይ ነው ሌላ ችግር የሚደርስበት። ህጋዊ ሆኖ እሺ፣ ወረቀት የለኝም እንትን የለኝም አይደለም። ድርጊቱ ሪል መፈጸሙን እኮ ሄደው ከኮሚኒቲው ጋር ከተነጋገሩ አንድ ህጋዊ ሳውዲ ላይ ሰውነገር አንችንል አሁን ኮሚኒቶችም እየሰሙ ነው። ይሄ ነገር ወደ ለየለት ነገር እየገባ ነው። ሁላችሁም እንደዛ ከሚሆን ግን ዋና ወንጀለኛው ቆሻሻው ሰውየው ያለ እናንተም ከምትነካኩ፣ አንደኛ ልጅቷ የት ነው ያለችው? ሁለተኛ ነገር እሺ፣ ጣይብ ከሰማሽ፣ እኔ እንደዚህ ከቤት ተጣሉ ሲመጣት እኔ ከዛ በኋላ የማውቀው ነገር እኛ ወጥተን ወደ ሌላ ቤት እኛ ዜ የሚያገበል ነገር ማል አይቷል፣ ሁሉ ደም ብሏል። እኛ ነገር የለ። ለምን ማየት ትችላለች? ስለመምታት ራሷ ቆይ ቆይ ቤት ነበርሽ አይሻ ጋር አይደለም? አለ አይሻ አይሻ ጠይቃቸት ነበር። አንቺ ማለት ነው ሁላችንም ሴት ነን። ለሀቅ ነው መቆም ያለብን፣ ንገባሽ። ብን ሞት እንኳ ሀቅን ይዘን ከሆነ ያው ለሀቅ መሞት ታውቂያለሽ፣ ዝና ነዋ። ስለዚህ ሰውየው ዘመድሽን ቢሆን ልጅቱ ጥርስ የሚላት በዛ ላይ ተፈንክታለች። እውነት እውነቱን ለፈጣሪ ስትይ ነገጧት። ሴት ልጅ ተወልጃለሽ፣ እውነት ጋ ቆሜ ለሰውየው ሳይሆን ማለት ነው እና እዚህ ማለት ነው ለሀቅ ብለሽ አላህን የምትፈሪ ከሆነ ነገጧት። መዋሽ ነሽ ሀቁን ይዘሽ በሀቅ ላይ ተጉዘሽ ሀቅ ሀቁን ተናገሪ። ይገባሽ ሀልበት ኔያንቺ ነግሬሽ

እኛ ነን። ነገ አንቺም ተበድለሽ ተደብድ አንቺ አንቺ ሰሚ መጀመሪያ ከመጮች በፊት ፎቶች ፎቶሽን አስገኝቻለ ፎቶሽን አግኝቻለሁ። አሁን እቺ ልጅ ማለት ነው ምስክር ሆነው የመጡ ሁለት ልጆች አሉ። እዛ ቤት ሲደበደብ የነበሩ ሁለት ሴቶች አሉ። አብረው ማለት ነው ያዩ ሁኔታውን ሁሉ ያዩ። እዚህ ጋር ግን ስትጠየቅ ጊዜ አዎ ተደብድባለች። እኛ የምናውቀው የለም፣ የት እንደሄደች አናቅም። ልጅቷ አሁን ሙታም ይሁን ሙታ ተጥላ ይሁን ቤቱ ልጁን ባለም ሲገባ ቤቱ ተበለሻሽቶ ነው በቃ ያለው፣ እንጂ ምንም አይነት ነገር ሰው የለም ማለት ነው ቤት ውስጥ። አሁን እች ልጅ ተደብድባ ተጥላ ነው ወይ ሙታ ነው ወይ ምንም አይታወቅም። ምንም የሚታወቀው ነገር የለም። ተገላም ተጥላ ይሁን አይታወቅም የት እንደገባች። ጥርሷ ረግፏል፣ ጭንቅላቷ ተፈነካክቷል፣ ደም በደም ሆናለች እና ወድቃለች። እንግዲህ ልጨርሳት ብሎ ነው በአንቡባ እንትን ብሎ። አንቡባ ማለት ሲሊንደር ማለት ነው። ሲሊንደሩን ከፍቶ ሊለኩስ ሲል እነሱ ለመነው ሲሊንደሩን እንዳይለኩስ እዚህ ሁሉ ድረስ ደረጃ እያሉ። እነዚህስ ለምንድን ነው? ተባባሪ ናቸው እኮ። ይሄ ሁሉ እዛ ቤት ያለው ሰው በሙሉ አከራይ ነው እንግዲህ እቺ ዘመድናት እየተባለ ነው። ደውላ ነግራለች። ሚስት ሞታለች። ታደመ ሞቷን ሰጣኝ። እንዴት ሚስት ሞታለች ብለው ለምን ደውለው ጠሩት? ይሄ ደግሞ የተፈጸመው የት ነው? ሳውዲ አረቢያ መዲና ላይ መዲና ውስጥ ነው። በጣም ነው የሚያሳዝን። ምን አክል እንደተጨካከን ወገን ተመልከቱልኝ። ይሄንን ከዚህ በላይ ምንም ነገር የለም።